ዓይነ በሲሩ አፍቃሪ ከሚለው ታሪክ ክፍል 19 በጣም በጣም በጣም አምሮ ባህል አለ። ኤልያስ ሀዲሞ ኢምራን ወደ ኒካሁ ስፍራ ለመሄድ የለበሰውን አዲስ ሱፍ በመመልከት በጣም በጣም ነው ያማረብህ። አንተ ዚህ ቤት አገልጋይ መሆን አልነበረብህም። እንደዚህ የኒካህና ሰርግ ጉዳይ አስፈጻሚ ብትሆን በጣም ነበር የሚያዋጣህ። እውነት ነው አለ ቀልዱ አያስቅም፣ ደረቅ ያለ ፌዝ ነው የሚያፌዘው። በሱ ቀልድ የሚስቁለት ጀለሶቹ ብቻ ናቸው። ጋርዶቹ በጣም ጥሩ። ይኸውልህ፣ አሁን እዛ ቦታ ለመድረስ አንድ ሰዓት ይቀራችኋል። ልክ ስምንት ሰዓት ላይ ቦታው ትደርሳላችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ደና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ተለመደው። ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ስለዚህ እነዚህ ሁለት ወረቀቶች ልጅቷ በትክክል መፈረም አለባት። እነዚህ ሁለት ወረቀቶች ላይ የሚፈጠረው ማንኛውም ስህተት ማንኛውም ስህተት የሕይወት ዋጋ እንደሚያስከፍል ማወቅ አለባችሁ። ርዕሱ በእኔ ቁጥጥር ስር ገብታ የእኔ ብቻ መሆን አለባት። ቀጣዩን ውሳኔ የምወስነው እኔ ነኝ። ምንም አይነት ነገር ውስጥ እንዲያትገቡ እነዚህ ሁለት ወረቀቶች በጥንቃቄ ይፈረሙ። ይህ ከላይ ያለው ወረቀት የአህመድ ስም ያለበት ስታነበው ገና ከእሱ ጋር እንደተጋባች ተጋባች አድርጋ በልበ ሙሉነት የምትፈርመው ነው። ይሄ ደግሞ ባዶ ወረቀት እዚህ ላይ ይታይሃል። የሚታየው ባዶ ዳሽ ላይ ፊርማዋን ታኖራለች። ከላይ የሚጻፈውን ጽሁፍ ለእኔ ተውልኝ፣ አንተ ስራ አስፈርሞ ማምጣት ብቻ ነው አለው። ኤምራንም ከኤክራም ጋር በተመካከረው መሰረት እሽ አለቃ፣ ምንም ችግር የለውም፣ ሁሉንም ሀሳብ በእኔ ላይ ጣለው፣ ምንም ሀሳብ እንዳይገባ አስፈርማት አለሁ አለ። በኤምራን ንግግር ኤልያስ ደስ አለው። በጣም ጎበዝ፣ ከትላንቱ ዛሬ እየተለወጥክ ነው ነው የኔ ማንነት ገብተሃል ማለት ነው። ስለዚህ ለቤተሰቦችህ ቆንጆ ሽልማት ልታስለክላቸው ልታስለክላቸው ነው ማለት ነው አለው። አለቃ ቀጣይ ስራችን ምንድን ነው የሚሆነው? ማለቴ አሁን እሳቸው ምናልባት የአህመድ ተወካይ እንደ መሆኔ መጠን ቀጣይ ምን አስባችሁ ብለው ቢጠይቁኝ አላውቅም ከምል አላውቅም ማለቴን ተመርኩዘው ደግሞ ለእርሱ ለሚደውሉ ከሚፈልጉ ለመደወል ከሚፈልጉ እኔ ባውቀው ቆንጆ ነው ብዬ ነው አለው ኤልያስ ልክ መስሎ ተስማማ ቀጣዩን ስራ የምትሰራው ባልደረባህ ነች እስቲ ጥራት አለና ኤክራም እንድትጠራ አደረገ ኤምራን ኤክራም ስለጠራች ደስ ብሎታል በስራው እንደምታግዘው ስለተማመነ ኢክራም ኤልያስ ከመጣ ጊዜ ጀምሮ ለመጀመሪያ ጊዜ ከመኝታ ቤት ወጣች። ነይስቲ ወደዚህ አላት። ኤልያስ ወደ ኤልያስ ተጠጋች። ሀሀሀሀ ይገርማል። ሀብታም ቤት ያደገ ድመት መስለሸል። እንዴ በጣም ፋፍተሻል አላት። ጋርዶቹ ሳቁ። ኤምራን ግን ዝም አለ። እሷም ተገላመጠች። ኤልያስ ወደ እርሷ ይበልጥ በጣም እየተጠጋ ጉንጮቿን እየነካካ የእውነት ነው የምልሽ በጣም ነው የምታምሪው። የወደፊት ሚስቴ ትቀየመኛለች ብዬ ባላስብና ባትከለክለኝ ኖሮ አንቺን ነበር ማገባሽ። ደርቤ አገባሽ ነበር ሀሀሀ አለ። በዚህ ንግግሩ የሚወዳት ኢምራን በጣም ተበሳጨ። እንደዛ የሚሳሳላትና በእየለቱ እንደ ዓይን ረሀብ የሚወዳትን ኢክራምን እንዲህ ሲናገርበት ራሱን መቆጣጠር አልቻለም። ኤልያስ ንግግሩን በመቀጠል ምክንያት ኤምራን አጠገቡ የተቀመጠውን ያልተከፈተውን የሚሪንዳ ጠርሙስ ከነ ሚሪንዳው አንስቶ የኤልያስና አናት ላይ ሰበረው። ኤልያስ ደም በደም ሆኖ መሬት ወደቀ። ከዚህ ጊዜ በኋላ የቆሙት ጋርዶቹ ሽጉጡን አውጥተው ኤልያስንም ኤክራምንም በጥይት ረፈረፈው ገደሏቸው። በዚህ ሰዓት ኢምራን ከሀሳቡ ነቃና ወደ ኋላ ተመለሰ። ደነገጠ። በገባበት ተመስጦ ላብ ጥምቅ አድርጎታል። ስህተት ሊፈጽም እንደነበር ታወቀው። በቆራጥ የተ የተቀመጠውን ሜሪንዳ እያየ ባደረጉት ኖሮ በሚል በልቡ ተመኝ። ኤልያስ ኤክራምን ጋር ጋር ቆሞ ይኸውልሽ ያንቺ ስራ ደግሞ ልክ እንዴ ባልደረባሽ ታዛዥ ና ትሆት ከሆንሽ ቀለል ያለ ግን በጣም የሚያሸልምሽ ነው። አላት ኢክራም እንዴ አለቃ ከዚህ በኋላ ሌላ ምን ስራ አለኝ። ቤተሰቦቻችንን ከደገፋችሁልን እኮ እኛ ከአህመድ እናገኝ የነበረው ለቤተሰቦቻችን የሚሆን ቀሪ ገንዘብ ጥሬት ነው። እሱን ካደረጋችሁልን የምትፈልጉትን ሁሉ ለማድረግ ዝግጁ ነን። ባታደርጉትም እኮ እናደርጋለን፣ ግን መልካም ፈቃዳችሁ ከሆነ ብዬ ነው አለችና ልቡን ጠባችሁ። ኤልያስ በንግግሯ ተደሰተ እና አያችሁ አይደል የኔ ተጽዕኖ አያችሁልኝ? አለ አለ ነጋርዶቹ ጉራውን እያስተጋባ፣ አይዞሽ በደንብ ነው የምትሸለሙት ቤተሰቦችሽና እናንበሸብሻችኋለን። ለመሆኑ የት ነው ያሉት? አለና ኢምራን ላይ የተጫወተውን ጨዋታ ሊጫወት ጀመረ። ቀድማ የነቃችሁ ኢክራም የኔ ቤተሰቦች አፋር ናቸው አፋር፣ ሰመራ አለችው። በሀሳብ አዲስ አበባ ያሉትን ቤተሰቦቿን አፋር አስገብቻቸው። ኤልያስ ትንሽ በስጨት ብሎ ለራሱ በጣም ርቅ ነው ሲል አስተጋባ። ግን ግን አይዞሽ ባሉበት ቦታ እንረዳቸዋለን አለና ቀጣዩን ትዕዛዝ ሰጣት። የአንቺ ስራ የሚሆነው ነገ ማለትም ዛሬ የኒካሆ ስርዓት በትክክል መፈጸሙን ካረጋገጥን በኋላ፣ ነገ ለሰፈሩ ሰው እየዞርሽ የሰርጉ ሁኔታ እንዳይቆም አህመድ በነገራቸው መሰረት ድል ብሎ እንደሚደገስ ትነግሪያቸዋለሽ። አህመድ በአጋጣሚ ለስራ ከከተማ እንደወጣና ሁላችሁም በአማና ስራችሁን በአደራ መልክ እንዲሰሩለት እንዳዘዘቻችሁ እንዳዘዛችሁ ትነግሪያችኋለሽ። ስለዚህ ባስቀመጠው መስፈርት መሰረት የሰርጎ ስነ ስርዓት በሰፈሩ ሰው መደመቅ ሁኔታ በደመቀ ሁኔታ ተደግሶ ይካሄዳል። ውድና የተከበራችሁ የቻናል ቤተሰቦች ክፍል 19 ይህን ይመስል ነበረ። እንግዲህ አህመድ ያገባል ተብሎ ለእሱ በተደገሰበት ሰርግ ኤልያስ ሊያገባ ነው ማለት ነው። አህመድን ያው አስገድሎታል። ስለዚህ አሁን ኤልያስ የአህመድን እጮኛ ወይም ሚስት ሊያደርጋት የነበረችውን ልጅ እሱ ሊያገባበት ነው። ይሄ ነገር እንዴት ይሆን የሚለውን አብረን የምንጨርሰው ይሆናል። በነገራችን ላይ ያው አማርኛ ትንሽ ያጥረኛል መሰለኝ አስተካክሌ በልኝ እስኪ ታዳመጣችሁት። እናንተ እንኳን ጨርሳችሁ አታዳምጡም። አዳምጡን። ለማንኛውም ለነበረን ቆይታ በዚሁ ለነበረን ቆይታ ከልብ አመሰግናለሁ። ተንተባተብኩባችሁ። ያላችሁበት አላህ ሰላም ያድርጋችሁ። አላለቀም፣ በጣም ረዥም ስለሆነ ነው የምጨርስላችሁ ይሆናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።